ሰላም ጤና ስጥልን የተከበራችሁ ተመልካቾቻችን፣ ይህ ሀረሪ ቲቪ ወደ ናዝ የሚደርሰው የሀብቶቻችን የሰው መሰናዶ ነው። በዛሬው መሰናዷችን እዚህ ሀረማያ ዩኒቨርሲቲ ቅጥር ግቢ ተገኝተናል። በዚህ የሚገኙት ከዶክተር ጋር ቆይታ የምናደርግ ለ የሚሆነው እንግዲህ ስለ አብሮነት ቆይታችሁ እጅግ አርገን እናመሰግናለን። በቆይታችሁ ብዙ እንደምታጠፉበት ተስፋ እናደርጋለን። ሰላም ዶክተር፣ ውድ ጊዜን ሰውተ ከኛ ጋር ቆይታ ለማድረግ ፈቃደኛ ስለሆን፣ ከእጅጋ ገን እናመሰግናለን። እስቲ ስምህንና የስራ ድርሻህን በመግለጽ እንጀምር። እሺ፣ ስሜ መሐመድ ሀሰን እባላለሁ በሀረማያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ እንዲሁም ደግሞ የማህበራዊ ሳይንስና ስነ ሰብ ኮሌጅ ዲን ሆኜ አገለግላለሁ። መልካም እንግዲህ በዋናነት የምናነሳው በተለይ የኢትዮጵያ የባህር በር ተጠቃሚነትን ወይም ደግሞ የቀይ ባህር ተጠቃሚነት በተለያየ ጊዜ ሲነሳ ነበር እና ይህንኑ መሰረት አድርገን በተለይ ታሪካዊ እውነቱ ምን ይመስላል የሚለውን በሰፊው እናነሳለን። ምናልባት ቀደም ብለን አገራት ለስልጣኔያቸው ለእድገታቸው መነሻ የሆነው ዋነኛው ነገር የባህር በር ነውና ከዚህ አንጻር ምናልባት በታሪክ ወደኋላ መለስ ብለን የባህር በር ያላቸው ሀገራት ትልቅ የስልጣኔ ደረጃ ላይ የደረሱ ሀገራትን መለስ ብለን በተወሰነ መንገድ ብናነሳ በጣም ጥሩ። እንግዲህ በዓለም ላይ እጅግ በጣም ብዙ የመንግስትነት ታሪክ ያላቸው ሀገራት አሉ። በታሪክ ሲለካ የዘመን ቆይታቸው አንዳንዶቹ የአጭር ጊዜ ዘመን ይኖራቸዋል። አንዳንዶቹ የረዥም ጊዜ የታሪክ ዘመን ይኖራቸዋል። አንዳንዶቹ በመካከለኛው ልናይ እንችላለን። እንደ አጠቃላይ ግን ብዙ ሀገራት የባህር በር አካባቢ በመኖራቸው እና በባህር ላይ መዋሰናቸው ዘርፈ ብዙ የሆኑ ጥቅሞችን ለማግኘት ችሏል። ለምሳሌ ቻይናን ልትወስድ እችላለን። በረዥሙ ከጥንት ጊዜ ጀምሮ ቻይና ሰፊ በጣም ረዥም የሆነ የባህር በር ስላላት በባህር በር ላይ የሚመጡ የንግድ እንቅስቃሴዎችን ፖለቲካዊ ግንኙነቶችን እና ሌሎችን በማሳለጥ ብዙ ወይም ደግሞ ዘርፈ ብዙ የሆኑ የኢኮኖሚ ማህበራዊ፣ ፖለቲካዊ ፋይዳዎችን ስታገኝ ነበረ። ቻይና ብቻ ሳትሆን ህንድን በምትወስድበት ጊዜ የቆየ የመንግስትነት ታሪክም እንዳላት ስልጣንም እንዳላት በባህር በር ላይ በመገኘቷ እጅግ በጣም ብዙ ጥቅሞችን አግኝታለች። የዩናይትድ ስቴትስ ኦፍ አሜሪካ የመንግስትነት ታሪኳን ከመሰረተችበት ጊዜ ጀምሮ፣ እርግጥ በቅርብ ነው፣ ከ1776 ጀምሮ በባህር ዙሪያ ያለች ስለሆነች በተለይ አትላንቲክ ውቅያኖስ ላይ ግንኙነቷ ከሌላው ዓለም ጋር አብዛኛው በባህር በር እና በዛ ነው ስለሆነ ያንን ግንኙነት ዘርፈ ብዙ ለሆኑ ኢኮኖሚያዊ፣ ፖለቲካዊ ና ማህበራዊ ጥቅሞች አውለዋለች። ሌሎችም በጣም ብዙ የሚባሉ ሀገሮች አውሮፓ ውስጥም በምንመጣበት ጊዜ እነእንግሊዝን በላቸው እነ ጣሊያንን በላቸው እነ ቱርክን ሰዳቸው ሩሲያን በምትወስድበት ጊዜ እነዚህ እነዚህ በጣም በኢኮኖሚ የበለጸጉ ያደጉ ሀገሮች የባህር በር ተጠቃሚነታቸው በጣም ጎልቶ የወጣ በመሆኑ የባህር በር መኖሩ ለሀገራት ሕልውና ብቻ ሳይሆን ኢኮኖሚያዊ ተጠቃሚነትና እድገት ቁልፍ ቦታ ይዞ ይኖራል እያልየንም ነው። አብዛኞቹ ሀገሮች ከየባህር በር ተጠቃሚነታቸው ጋር ተያይዘው ጠንካራ የሆነ የኢኮኖሚ ማህበረሰብ ለመፍጠር ችሏል። ጠንካራ የሆነ የፖለቲካ ማህበረሰብ ለመፍጠር ችሏል። ስለዚህ በቀደመው ታሪካችን በረዥሙ በምናይበት ጊዜ ብዙ ሀገራት የባህር በር ተጠቃሚነታቸውን በስፋት በታሪክ ማየት እንችላለን ማለት ነው። ይህንኑ ጉዳይ ወደ ኢትዮጵያ ያመጣ ነው እንደሆነ ኢትዮጵያም በጣም የቆየ የመንግስትነት ታሪክ ካላቸው በጣም ጥቂት የዓለማችን ሀገሮች አንዷ ናት። በዚህ የረዥሙ የመንግስትነት ታሪክ ውስጥ ኢትዮጵያ በቀይ ባህር ዙሪያ ጠንካራ የሆነ መንግስት የነበራት ከመንግስትነትም አልፎ ኢምፓየር የምንለው በአማርኛው በጣም ሰፊ የሆነ ቦታን የሚያካሉን በንጉሰ ነገስት የሚመራ ትልቅ የሆነ ግዛት መስርታ ብዙ ህዝቦችን ይዛ አስገብራ ስትኖር የነበረች ሀገር ነች ኢትዮጵያ በታሪክ። ስለዚህ በቀይ ባህር ዙሪያ ለምሳሌ በአክሱም ስልጣኔ ዘመን ማየት ይቻላል። አዱሊስ የሚባለው ጥንታዊ ወደብ ለኢትዮጵያ እንደ ወደብነት ያገለገለ መሆን ብቻም ሳይሆን ኢትዮጵያ ከውጭ ዓለም ጋራ በምታደርጋቸው ማናቸውም ግንኙነቶች ኢኮኖሚያዊ ግንኙነቶች ፖለቲካዊ ግንኙነቶች ና ወታደራዊ እንቅስቃሴዎችም አዱሊስን በሰፊው የምትጠቀሙበት ና አዱሊስ ደግሞ ለኢትዮጵያ የንግድ እንቅስቃሴ፣ ለኢትዮጵያ ፖለቲካዊ እንቅስቃሴ፣ ወታደራዊ እንቅስቃሴዎች ቁልፍ የሆነ ቦታ ነው እና በቀይ ባህር ዙሪያ ለምሳሌ ለካሌብ የሚባሉ የአክሱም ዘመነ መንግስት ገዢዎች ከኢትዮጵያም አልፎ ወደ የመን ሄዱ የመንን እስከ ማስገበር የደረሱት በስድስተኛው መቶ ክፍለ ዘመን በካሌብ ዘመነ መንግስት ጊዜ እና አዱሊስንና ቀይ ባህር ላይ ያሉትን ቦታዎች በባህር ዙሪያ ላይ በመንቀሳቀስ ነው። ስለዚህ በባህር አካባቢ መገኘት ወታደራዊ አቅሙን ያጠነክረዋል። በባህር አካባቢ መገኘት ሌሎች የውጪ ዓለማት የደረሱበትን ደረጃ ለማወቅ እድል ይሰጣል። ምክንያቱም ሀሳቦች፣ አዳዲስ አሰራሮች፣ ፍልስፍናዎች፣ ኢኖቬሽን፣ ፈጠራዎች ሌሎችም ሌሎችም ከአንዱ ቦታ ወደ ሌላ ቦታ ሲንቀሳቀሱ ኦብቪየስሊ በባህር ላይ የመንቀሳቀስ ነገርም አለን እናም ኢትዮጵያ በቀደመው ታሪክ በዛ በስልጣኔ በአክሱም ስልጣኔ ዘመን በአዱሊስና ዙሪያዋን እነዚህ ነገሮች ስታደርግ የቆየች አገር በመሆኗ በቀደመው ታሪክ ጥቂት ከሚባሉት በስልጣኔ ከገፉት ሀገሮች ለምሳሌ ከነ ቤዛንታይን ኢምፓየር ከነ ቻይና ከነ ሮማን ኢምፓየር እንደለም ጨምሮ ከሌሎችም ጋር ጭምር የንግድ ግንኙነት ስታደርግ የነበረበት ዘመን ነው። ከግብፅም ጨምሮ ከግብፅ ጋር ለምሳሌ ጠንካራ የሆነ የንግድ እንቅስቃሴ ነበራት። ፑንት የሚባል የቆየ ታሪክ አለ፣ ስቴት አለ። ከዚህ ሶማሌላንድ አካባቢ እነዚህ አካባቢ ሁሉ የሚደረጉት የንግድና ፖለቲካዊ ግንኙነቶችና በባህር ላይ የሚደረጉ በመሆናቸው የባህር በር መኖሩ ለሀገራት ጥንካሬ በሁሉም ዘርፍ ሲታይ ዘርፈ ብዙ ጠቀሜታ እንዳለው ማየት ይቻላል ማለት ነው። ኢትዮጵያም የዛ ተኳዳሽ ነበረች ብለን መውሰድ እንችላለን። ኢትዮጵያ እንግዲህ ቀደም ሲል የቀይ ባህርን ስትጠቀም የነበራትን ተጽዕኖ በተለይ ከጎረቤት ሀገሮች ጋር እንዲሁም ደግሞ ከሌሎችም ሩቅ ሀገራት ጋር የተለያዩ የንግድ ልውውጦችን በማድረግ ትልቅ የሆነ ተጽዕኖ እንደነበራት አንስቷል። ኢትዮጵያ ከዛ በኋላ ደግሞ በአንድም በሌላ መንገድ ከቀይ ባህር የተገለለችበት ከቀይ ባህር ግሸሽ የተደረገችበት ሁኔታ አለ። ና እስቲ ምናልባት እንደ አንድ የታሪክ ምሁር ይሄንን እንዴት ይመለከቱታል? ይሄንን ዓለም አቀፋዊ እንትን ውስጥ ምህዳር ውስጥ አስገብቶ መቃኘት ተገቢነት አለው ብዬ ገምታለሁ። ኢትዮጵያ ዝም ብላ ከባህር በሯ ተገፍትራ መውጣቷ ወቅታዊ ነው ብሎ መውሰድ ብቻ ነገሮችን ሙሉ በሙሉ በሙሉነት ለማየት ያስችለናል የሚል ትንሽ ጥርጣሬ አለኝ። ስለዚህ ዓለም አቀፋዊ የሆነውን የሚደምጣ ማየት ጥሩ ነው እገምታለሁ። ይህንን በምልበት ጊዜ ምን ማለት ነው? ኢትዮጵያ በጣም በረዥሙ ዘመን በተለያየ አጋጣሚ ሀያላን ሀገሮችን ሲፈልጓት ሀያላን ሀገሮች በተለያየ መንገድ የኢትዮጵያን ተጽዕኖ ፈጣሪነት ያለመፈለግና ኢትዮጵያን በተለያየ መንገድ የማኮሰስ የማድቀቅ ደካማ የማድረግ ዘርፈ ብዙ ስራ ሲሰሩ ነበረ። ለአጭር ጊዜ ሳይሆን በጣም በረዥም ምዕራባውያን ኢትዮጵያ የምትባል ለጥቁር ሕዝብ አርያ የሆነች የጥቁር ሕዝብ በቅኝ ግዛት እንዳይገዛ አርያ የሆነች ሀገር ኢትዮጵያ የምትባልን ማየት አይፈልጉም። አሁን እርዳታ ስለሚሰጡ እርዳታ በገፍ ስለሚያቀርቡልን፣ በቀደመውም ዘመን አሁን እንኳን ቀንሱ ወዳጆቻችን ሊመስሉም ይችላሉ። ጉዳዩ ግን ያ አይደለም። ኢትዮጵያ በተለያየ ዘመን እነዚህ ኃያላን በተለይ ምዕራባውያን ሊያዳክሟት የሚፈልጉበት የቆየ ሂደት አለ። ቅድም እንዳልኩ ታሪካዊ ዳራው ሰፊ ነው። ከኋላ ለዚህ ጥሩ ማሳያ የሚሆነን ለምሳሌ ከግብጽ ጋር ያለንን ግንኙነት ማየት ያስፈልጋል። ግብጽ በአባይ ጉዳይ የተነሳ በተለያየ ዘመን ኢትዮጵያ እንዳታድግ ከምዕራባውያን ጋር ሆና ብዙ የታሪክ ደባዎችን፣ ሽረባዎችን ስትፈጸም ቆይታለች። አሁንም እየፈጸመች ነው። ምዕራባውያንም የግብፅን አጠቃላይ አካሄድ ሙሉ በሙሉ በመደገፍ ኢትዮጵያ እንዳታንሰራራ ኢትዮጵያ ምናልባት ሁሉም ጊዜ በጦርነት፣ በግጭት፣ በረሀብ፣ በቸነፈር እንድትቆይ የሚያደርጓቸው ጥረቶች በጣም ብዙ ናቸው። ስለዚህ ኢትዮጵያ ውስጥ የእርስ በርስ ጦርነትን ስፖንሰር ያደርጋሉ። ኢትዮጵያ ውስጥ እንድንዋጋ እንድንጫርስ ስፖንሰር ያደርጋሉ። ኢትዮጵያውያን ዓይናችንን ገልጠን ራሳችን እንችለን በራሳችን እንዳንቆም ቆም ያደርጋሉ። ኢትዮጵያውያን እንዳያልኩ ማናቸውም ነገሮችን ሲሰሩ ነበር። ምዕራባውያንን ጨምሮ ግብጽም ጨምሮ ይህን ነገር ነው ለዘመናት እያደረጉ የቆዩት። አለመታደል ሆኖ እኛም ይህን አላወቅንም። እኛም እንጨረሳለን፣ እኛም እንባላለን፣ እንዋጋለን። በጣም የተመቸ ኤንቫይሮመንት ፈጥረንላቸዋል። ስለዚህ ደካማ ሆነን ቆየን። አሁንም ደካማነታችንን በግልጽ ስለሚያዩ ምን ጊዜም ቢሆን ኢትዮጵያ ደካማ ሆና ልትቆይ ይፈልጋሉ። ኢትዮጵያ የባሩድ በርሜል የሚል አንድ ጽሑፍ አለ። ኢትዮጵያ ምን ጊዜም በጦርነት በማያባራ ጦርነት ውስጥ ልትቆይ የመፈለግ ጉዳይ አለ። ዓለም አቀፉ ማኅበረሰብ ምዕራቡን ጨምሮ ከግብጽም ጋር በተያያዘ የዚህ አይነት ነገር አለ እና ስለዚህ ይሄ ነገር እየተሰራብን የቆየ ና የእርስ በስ ጦርነቱ አሁን የወደብ ማጣቱ ሲታይ ኢትዮጵያ ወደብ ብታገኝ ኢትዮጵያ ወደብ ቢኖራት የኢኮኖሚ ተጠቃሚነቷ እንደገና ደግሞ ወታደራዊ ኃያልነቷ በጊዜ ሂደትም ቢሆን የሚመሰረት ይሆናል። ምን ማለት ነው? ለምሳሌ ቀይ ባህር ላይ ኢትዮጵያ የምታዝበት ቦታ ቢሆን ኢትዮጵያ እዛ ላይ የራሷ የሆነ የባህር ኃይል ይኖራታል። የራሷ የሆነ የባህር ኃይል አላት ማለት ያንን አካባቢ በጥራትና በሚገባ ልትቆጣጠረ ትችላለች። ስለዚህ ከኢትዮጵያ ፍላጎት ውጭ የሆነ ማንኛውም ኃይል ዝም ብሎ ላይ እንቀሳቀስ የሚችልበት እድል ይፈጠራል ማለት ነው። ኢትዮጵያ ቀይ ባህርን ብትቆጣጠር የምትቆጣጠር እዛ አካባቢ ያሉ ኢኮኖሚያዊ ጠቀሜታዎቻችንን ኢትዮጵያ ወደብ ሳትገብ የወደብ ኪራይ ሳትል ምን ሳትል በነጻነት እቃዎቿን እያመጣ ታራግፋለች። እቃዎቿን በነጻነት እዛ ስታራግፍ ለመሀል ሀገሩም ያለምንም ስቃይ እቃ እንደፈለገ እያባል ይመጣል። የንግድ እንቅስቃሴ ይሳለጣል። ኢትዮጵያ ቀይ ባህር ላይ በምትሆንበት ጊዜ ኢትዮጵያ ከሌላው ዓለም ጋር የሚኖራት የሀሳብ ልዕልናም ብቻም አይደለም፣ ሀሳቦቹ ከውጭ በቀላሉ ወደ ኢትዮጵያ ሊመጡ ይችላሉ። ሀሳብ በምንልበት ጊዜ በየትኛው ሳይንስ ሊሆን ይችላል። የሳይንስ እውቀት ሌላም ሌላም በቀላሉ መተላለፍ ይችላል ማለት ነው። ምን ማለት ነው? የባህር ሀይ የባህር በር ያለው አገር እና የባህር በር የሌለው ሀገር እኩል ለአለም አቀፋዊ ሁኔታዎች እኩል እንትን አይደለም፣ ግንዛቤ እኩል አይደለም። ላንድ ሎክድ የሆነ ወይም ደግሞ ከባህር በር የተገለለ ሀገር ዓለም አቀፉ ማህበረሰብ ምን ላይ ነው ያለው የሚለውን ለማወቅ በጣም ጊዜ ይፈጅበታል ወደ ባህር ደርሶ መረጃ ልንትልስ እስከሚል እና እኛ እንደዛ እንድንሆን ተደረገ እንደዛ በምንሆንበት ጊዜ የእርስ በስ ጦርነቱ መጣ የእርስ በስ ጦርነቱ በደርግ ጊዜ ከመጣ በኋላ የእርስ በስ ጦርነቱ ማለቂያው ላይ ምዕራባውያን በደንብ አድርገው ስፖንሰር ያደረጉት ኤርትራ ልትገነጠል ነው የተደረገ ኤርትራ በምትገነጠልበት ጊዜ የኤርትራ መገንጠል ይዞት የሚመጣው የራሱ የሆነ ታሪካዊ ጥፋት አለ። ያ ምንድን ነው? ኢትዮጵያ ቀይ ባህርን እና አሰብን አላገኘችም በሚያሳስን ሁኔታ እዚህ ጋር አንድም ኢትዮጵያ ታሪካዊ ደባ ተፈጽሞባታል፣ ሁለትም ታሪካዊ ደባ ብቻን ሳይሆን ኢትዮጵያ በምዕራባውያን አማካኝነት ተጽዕኖ ውስጥ ገብታለች። ታሪካዊ ደባው ምንድን ነው ያል እንደሆነ ኢትዮጵያን በአዲስ መንገድ የተቆጣጠሩት ኃይሎች በተለይ ቲፒኤልኤፍ እና ኢፒኤልኤፍ ኢትዮጵያ ከባህር በር እንድትገለል አድርገው፣ ቲፒኤልኤፍ ደግሞ ኢትዮጵያን በአዲስ መንገድ የሚቆጣጠረው ኃይል የኢትዮጵያን የባህር በር ጥያቄ በድርድር ውስጥ እንዳያስገባ ተደርጓል አድርጎታል። የባህር በር እንደማያስፈልጋት ና በኪራይ እንደምንጠቀም በግልጽ ተብሏል። ዓለም አቀፉ ሕግም እየፈቀደልን ለምሳሌ የተባበሩት መንግስታት ድርጅት አንቀጹ አሁን ለመጥቀስ ምናልባት ችን ይሆናል የተባበሩት መንግስታት ቻርተር ውስጥ ሀገራት በቅርብ ርቀት ያለን የባህር በር የመጠቀም መብት አላቸው ብላል ይደነግጋል አለ። ይህንን እንኳን እንዳንጠቀም በድርድር ይሁን በምን ኢትዮጵያ ከባህር በር እንድትልቅ ተደረገ። ማለት ይሄ ትልቅ የታሪክ ጥፋትና የታሪክ ልደት ነው። ይህ ታሪካዊ ደባ ተፈጽሟል። ይሄ ታሪካዊ ደባ ከዛ ከአስራ ዘጠኝ ዘጠና አንድ ከፈረንጅ አቆጣጠር ጀምሮ ኢትዮጵያ ባህር በር አልባ እንድትሆን አድርጓታል። ሁለተኛው የምዕራባውያን ተጽዕኖ ነው። ምዕራባውያን እነዛን ቲፒኤልኤፍና ኢፒኤልኤፍን ሲያደራደሩና ወደ ስልጣን ሲያመጧቸው ደርግም ባይዘወይ ከዚህ ከስልጣኑ ተገፍትሮ እንዲወጣ ሲደረግ እነዛን ሲያግዙ የነበሩት ምዕራባውያን ናቸው። ምዕራባውያን ደግሞ ኢትዮጵያን ለሚያስተዳድረው አዲስ ኃይል ለቲፒኤልኤፍ እንደ ማስተዳደሪያ እንትን ካርታ ሰጥተው ነበር። ስለዚህ የምዕራባውያን እጅ ነሱ ውስጥ ያለበት ኢትዮጵያን ምንጊዜም ቅድም ያልኩት የማኮሰስ የማድቀቅ ደካማ የማረጉን ስራ ምዕራባውያን በዘመናት ውስጥ ሲሰሩት ስለነበረ ሁለተኛውና ዋነኛው ገጽ ከዚህ ከታሪኩ ጥፋት ክህደት በተጨማሪ የምዕራባውያን ደባና ሴራ እነሱ የሚያደርጉት ምንድነው ነው ኢትዮጵያ ምን ጊዜ ቢሆን በእርዳታ እንድትኖር ማለት በዚህ ነው። ከ1991 በኋላ ኮ ኢትዮጵያ በዓለማችን ላይ አፍሪካ ማለት ይቻላል በጣም ትልቁ የእርዳታ ባለቤት የሆነችው በእርዳታ ደግሞ ስትኖር አንድ ሀገር በምንም ተአምር ልታደጋት ትችላል። የበይ ተመልካች ሁልጊዜ ከውጭ እርዳታ ብቻ የሚመጣላትና አካባቢህን በአግባቡ እንዳትጠቀም አካባቢህን በአግባቡ። እንዳትገነዘብ የሚያደርግህ ነገር ሆኖ ከ1991 በኋላ እዛ ውስጥ ስንት ብልቆ የተደረገ ነው። ስለዚህ የታሪክ እጥፋትና የምዕራባውያን ተጽዕኖ ኢትዮጵያን የባህር አልባ አድርገዋት ኢትዮጵያ በፊት ከነበራት ትልቅ ሀያል ቦታ የባህር በር ተጠቃሚነት፣ የባህር ኃይል መኖር፣ ፖለቲካዊ ሀያልነት፣ አካባቢውን በንቃት የመቆጣጠር አካባቢውን ለራስ ጥቅም ከመዋል አኳያ እነዚህን ሁሉ እንድታጣና ከቀይ ባህር ጉዳይ ተገፍትራ እንድትወጣና ባህር አልባ እንድትሆን የተደረገችበት ታሪካዊ ጥፋት የተፈጠረው ከ1991 በኋላ ነው። ከ1991 በኋላ ኢትዮጵያ ጥገኛ ልትሆን ይችላለች። ለምሳሌ ትንሽ ቆይቶ የኤርትራና ኢትዮጵያ ጦርነት መጣ። ስለዚህ ኢትዮጵያ የአሰብ ወደብንም ሆነ ምጽዋንም እንዳትጠቀም ሆኗል በጦርነት ምክንያት ከአስመራ ጋር በነበረው ጦርነት ከኤርትራ ጋር ሙሉ ለሙሉ ጅቡቲ ላይ ተለጠፈ ምናልባት ዘጠና ዘጠኝ ፐርሰንት የሚሆን ሀገር ጅቡቲ የኢትዮጵያን የወደፊት እጣ ፈንታ የኢትዮጵያን ኢምፖርት ኤክስፖርት ወይም መግቢያ መውጫ መስፈሪያ ሆና ተቀምጠች ማለት ነው ስለዚህ ጅቡቲ የጥገኝነታችን መስፈሪያ ነች ብለን ልንናገር እንችላለን። ለምንድነው የጥገኝነታችን መስፈሪያ የሆነችው? እኛ ለምናስገባቸው ማናቸውም የንግድም ሆነ የኮንስትራክሽን በሉት የሀሳብም የምንም የምንም ጅቡቲ መፍቀድ አለባት። ትንሽየዋ ጅቡቲ ምናልባትም በጣም ጥቂት በህዝብ ብዛትም ሲታይ፣ ይቺ ሀገር ያልፈቀደች እንደሆነ ኢትዮጵያ ትራባለች። ኢትዮጵያ ስለዚህ ጅቡቲ የኛ የጥገኝነት መስፈሪያ ልትሆን ይችላለች። ምናልባት ወደ 99 ፐርሰንት የሚሆነው የኢትዮጵያ የገቢ ወጪ ንግድ በጅቡቲ ላይ ተለጣፊ ሆኖ በጅቡቲ ላይ ዲፔንደንት ሆነን እንድንቆይ ተደርገናል ማለት ነው። ስለዚህ ምን ማለት ነው? ጅቡቲ ላይ ጥገኛ በምትሆንበት ጊዜ እጅግ በጣም ብዙ ቢሊዮኖችን በዓመት እጅግ በጣም ብዙ ቢሊዮኖችን ለምንም አይደለም፣ ለወደብ ኪራይ ብቻ እንከፍላለን። ማሰብ ያለብን ይህንን ያክል በጣም ብዙ ቢሊዮኖች ብሮችን ስንከፍል ለወደብ ኪራይ ብቻ ማለት ነው። ማስመጫው ምንም ምንም ተውት። ያ ለወደብ ኪራይ ብቻ የሚከፈለው ብር በሀገር ውስጥ የልማት ተግባራት ላይ ተሰማርተው ውሎ ቢሆን የትምህርት ቤት የሆስፒታል፣ የመንገድ፣ የመጠጥ ውሃ፣ ሌሎች ፋሲሊቲዎች ብናሟላበት ኢትዮጵያ የትደርስ ነበር። ይሄ ሁሉ የጥገኝነታችን መስፈሪያ ያው ማለት ይሄ ሁሉ የሆነው ባህር አልባ በመሆናችን ነው። ባህር አልባ የሆነው ደግሞ የታሪክ ጥፋት ከ1991 በኋላ ስለተከሰተብን መሆን አስፈላጊ ማወቁ ተገቢነት አለው። ምናልባት ሁሉም ኢትዮጵያዊ ይህንን ሊገነዘበውና ሊያውቀው ይገባል ብዬ አምናለሁ። ምናልባት ዶክተር በተለይ ቀደም ሲል እንዳሉት አሁን ላይ አገሪቷል ኦልሞስት ከዘጠና አምስት ፐርሰንት በላይ የወደብ ሁኔታ የተንጠለጠለው በጅቡቲ ላይ ነው። ኦልሞስት ከሀገሪቱ ጥቅል ሀገራዊ ምርት ወይም ደግሞ ጂዲፒ ከ35 ፐርሰንት እስከ 40 ፐርሰንት ለዚሁ ለወደብ ነው የምታወጣው እና ይሄ ደግሞ ትልቅ የሆነ ሀገራዊ ጥቅምን፣ ሀገራዊ ኢኮኖሚን ምን ያህል ወደ ወደቦች እየዋል እንደሆነ ማሳያ ነው። ምናልባት ወደ ታሪክ ወደ ኋላ መለስ እንበልና በተለያዩ ዘመናት ኢትዮጵያን በታሪክ አጋጣሚ እድሉን አግኝተው የመሩ መንግስታት ስለ ቀይ ባህር ወይም ደግሞ ወደብን የመጠቀም ሁኔታ ምን አይነት አቋም ነበራቸው? በተለይ መሰረተ ልማት ዝርጋታ ያደረጉ ነበሩ? በተወሰነ ጥረት አድርገው አንዳንድ መሰረተ ልማቶችን የመንገድ የወደብ ልማት የመሳሰሉትን ያደረጉ ነበሩና ምን አይነት እንትነ ምንከታ ነበራቸው፣ መንግስታት በየዘመኑ የነበሩ? በጣም ጥሩ። በኢትዮጵያ በረጅሙ የመንግስትነት ታሪክ ውስጥ ኦልሞስት ሁሉም በሚባል ደረጃ ኤክሰፕት ዋል ምናልባት አንድ ዘመነ መንግስት እሱን መጣበታለሁ። ከዛ ውጭ ሁሉም የሚባሉት ሁሉም ኢትዮጵያን ያስተዳደሩ ሀይሎች የኢትዮጵያን የወደብ ጥያቄ በጣም በትኩረት የያዙትና ሲሰሩበት የነበረ ጉዳይ ነው። ወደብ ኢትዮጵያ እንደሚያስፈልጋት የሚያምኑ አያላ መሪዎች ነበሩ። ቅድም እንዳልኩ ለምሳሌ ወደ ጠዋት ወደ ኋላ ስንሄድ በስድስተኛ ክፍለ ዘመን በአክሱም ዘመነ መንግስት ማለት ነው፣ የካሌብ ንጉስ ካሌብ አካባቢውን አሁን ሰሜን ኢትዮጵያ ኤርትራን ጨምሮ ከኤርትራን ተሻግሩ የመን ሄዶ አስከብሮ ነው የመጣ። ዱንዋስ የሚባል የየመን ወሪ ኢትዮጵያውያንን እዛ ይበድላል በሚል ያንን ልዢ አደብ ለማስያዝ ጦር አዝምተው የመን ድረስ ሄዶ ዘምቶ የመጣ ነው። ይህን ያደረገው የባህር በር ተጠቅሞ ነው። ምጽዋን አስፈላጊነት በወታደራዊ ሳይንስ በዛ ዘመን አሁን አለ። በዛ ዘመን ያኔ የነበሩት መሪዎች እንደ ንጉሥ ካሌብ ተገንዝበውታል። ከሱም በኋላ የመጡት ሁሉም ዘመና ዘመን መንግስታቶች፣ የኢትዮጵያ የወደብ አስፈላጊነት ያምኑ ነበረ። በተለያየ አጋጣሚ ይመራሉ። ኦኬ። እና ዐምደ ጽዮንን በመካከለኛው ዘመን የወሰድ እንደሆነ ንጉሥ ዐምደ ጽዮንን እንደዚህ ሁ ከ13 14 እስከ ሶስት አርባ አራት ዓመተ ምህረት ድረስ የገዛ በጣም ኃይለኛ የሆነ ገዢ ነው። እስከ ሰሜኑ ኢትዮጵያ ላይ ድረስ ሰሜን ኢትዮጵያ ኤርትራን ጨምሮ ሙስዋን የሚያስተዳድሩ የነበሩ ገዢዎች ናቸው። ከመካከለኛው ዘመንም አልፎ ወደ ዘመናዊ ኢትዮጵያ ታሪክን በምንመጣበት ጊዜ ሁሉም ዘመናዊ ኢትዮጵያን የባህር በር አስፈላጊ ነው ብለው የሚያምኑ መሪዎች ናቸው አሉት። ስለዚህ የኢትዮጵያ የባህር በር ተጠቃሚነትን ከወታደራዊ ሁኔታ አኳያ ማየት ይቻላል። ወታደራዊ ሁኔታው ምንድን ነው? ወደብ ላይ በምትቆይበት ጊዜ ባላጋራ በቀላሉ መጥቶ እንዳያጠቃህ ኃይልህን እዛ ጋር አሰማርተህ ትጠብቃለህ ማለት ነው። አንዱ በወታደራዊ ሳይንስ አሁን በወታደራዊ ሳይንስ ያየህ እንደሆነ ስትራቴጂክ ነው። ምክንያቱም እዛ አካባቢ የሀገር ሉዓላዊነትን ለማስጠበቅ በቀላሉ ትችላለህ። ወታደራዊ ኃይልህን ታሰፋለህ፣ ኢንክሊዲንግ የባህር ኃይል ማለት ነው። እዛ አካባቢ በሚሆንበት ጊዜ የባህር ኃይልን ማጠናከር በምትችሉበት ጊዜ ሌሎች ሀገሮችም ዝም ብሎ አይደፍርም፣ ኃይል አለ ብሎ ስለሚሆን ራስህን፣ ጉልበትህን፣ ጡንቻና ጠንክረህ ትገኛለህ። የዚህ ዓለም ጊዜ በኃይል ላይ የተመረኮዘ ከመሆኑ አኳያ ጉልበት እንዲኖረ ያረጋሃል አክሰስ ቱ ሲ ካለህ